የሻዕቢያ እና የብልጽግና የፖለቲካ ማስፈራሪያ እንዲሁም መነገጃ ሳይሆን የኦሮሞ ትውልድ ማንነት ነው። የኤርትራ መንግስት መሪ ኢሳያስ የኦሮሞን ማንነት ፖለቲካን በማስመሰል እንደ ችግር አስመስለው ለብልጽግና መስጠት ከብልጽግና ጋር ያላቸው ችግር መፍታት አቅቷቸው ሳይሆን ለኦሮሞ ሕዝብ ያላቸው ንቀትና ጥላቻ የመነጨ ነው። ኦሮሞማ ግን የፖለቲካ አመለካከት ሳይሆን የኦሮሞ ተፈጥሯዊ ማንነት፣ የኦሮሞ ስርዓት እና ደንብ እንዲሁም አኗኗርን የሚያንጸባርቅ ነው። ኦሮሙማ የፖለቲካ አጀንዳ ለማስመሰል ከዚህም ከዚያም ጣት ማቀሳሰሩ ለትውልድ ጥቁር አሻራና የማይበጅ ታሪክ ከማስቀመጥ በዘለለ ለሰፊው የኦሮሞ ህዝብም ሆነ ለኤርትራ ማህበረሰብ የሚጠቅም አይደለም። የኢትዮጵያ ህዝብም ኦሮሙማ የፖለቲካ አመለካከት እንዳልሆነ እና የኦሮሞ ማንነት የሚገልጽ መሆኑን ጠንቅቆ ያውቃል። ለሰባት አመታት በአራቱ መቅጣጫ እየተዘመተበት እና እየተፈናቀለ ብሎም እየተገደለ ካለው የብልጽግና መንግስት በምንም መስፈርት የኦሮሞ መንግስት አይሆንም፣ ሆኖም አያቅም። የቀድሞ ስርዓት ናፋቂዎችም ሆነም ባገነኑ መሪ ድንበር ዘለል የኢትዮጵያ በተለይ የኦሮሚያን ሀብት የመዝረፍ እና ለመበዝበዝ የተሸረበ ሴራ ነው። በሁከትና እና ብጥብጥ እንዲሁም በህዝቦች የበላይነት የማያምን ኤርትራ ማለትም መሪው ኢሳያስ አፈወርቂ የብልጽግና መንግስት በማስመሰል በአጠቃላይ የኦሮሞ ህዝብ ላይ ያለው ጥላቻና ጠላትነት በንግግራቸው አሳይተዋል። ኦሮሞነት ወይም ኦሮሙማን ለማጥፋት እና ኢትዮጵያዊነትን የሚያቀነቅን ብልጽግና የኦሮሞ መንግስትና የኦሮሙማ አመለካከት ያለው አስመስሎ በማቅረብ በኦሮሞ ላይ የጦርነት ማወጃ ዘዴ መሆኑን ተገንዝበናል። አቶ ኢሳያስ እና የድሮ ስርዓት ናፋቂዎች ለኦሮሙማ ያላቸው የተሳሳተ አመለካከት ከባድ አደጋ የሚያስከትል ጽንሰ ሀሳብ ያለው እንዲሁም ለሁከት እና ብጥብጥ ጦርነትን የሚያውጅ የአገሪቷ ብሔር ብሔረሰብ አደጋ ላይ የሚጥል አልፎም በአፍሪካ ቀንድ አካባቢ አስፈሪ የሆነ ነው። ሴረኛው የኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ በኦሮሞ ነጻነት ትግል የማያምን የኦሮሞን መሰረታዊ ጥያቄ ከስር መሰረቱ የሚቃወም ራስን በራስ የመተዳደር መብትን የሚቃወም በኦሮሞ ነጻነት ግንባር ኦነግ የተለያዩ ክፋቶች እና ተንኮሎችን በማሴር የሚታወቅ ሴረኛው በ ሰላሳ አራተኛው የኤርትራ የነጻነት ቀን ላይ ያደረጉት ንግግር በኦሮሞማ ላይ የጦርነት ጥሪ አካሄድ እንጂ የብልጽግና መንግስት የኦሮሞ ሆኖ አይደለም። ኦሮሞነትን የሚያስፋፋም ሆኖ አይደለም። የማይበገረው የኦሮሞ ነጻነት ግንባር ኦነግ ዓላማና አቋም የማይነቀነቅ መሆኑን ስለሚያውቁ የአቶ ኢሳያስ ተልዕኮ ለብዙ ጊዜና ለዘመናት በተንኮል የተሸረበ ሴራን ከ1991 እስከ 2018 በተለያዩ አቅጣጫ ሲያካሂድ ቆይቷል። ግን አልተሳካም። የኦሮሞ ነጻነት ግንባር ኦነግ ነጻ የሆነ የጠራ የፖለቲካ አስተሳሰብ ያለው ግልጽ እና ግብ የሚደርስ አላማ ያነገበ ግንባር ነው። የኦሮሞ ነጻነት ግንባር ኦነግ ያነገበው አላማ የትኛውም ሀገርም ሆነ የትኛውም አካል አላማውን ያላስቀየረ መሆኑን በኤርትራ ቆይታው በነበረው ጊዜ ትልቅ ማሳያ ነው። የአቶ ኢሳያስ እና የድሮ ስርዓት ናፋቂዎች አካሄድ የብልጽግና መንግስት ኦሮሞነት ወይም ኦሮሞማን ያንጸባርቃል ሳይሆን በአጠቃላይ ኦሮሞ ያመልጠናል። የኦሮሞ አቋም በዚሁ ከቀጠለ ከሀገሩ የምናገኘው ጥቅም ይቀራል፣ ለመኖር ሀብት ንብረቱን መዝረፍ አለብን የሚሉ እና ከኦሮሚያ ክልል ውጪ የፖለቲካ አካሄድ ማድረግ ስለማይችሉ የጦር ዘመቻን ተያይዟል። ያለው እውነታም ይህ ነው። የኦሮሞ ህዝብም እውነታውን ማወቅ ይገባዋል። ብሄር ብሄረሰቦችም ጭምር ከመሰረቱ ኦሮሞነት ወይም ኦሮሞማ የሰላምና የመተሳሰብ አካሄድ ያለው የዲሞክራሲ መሰረት ነው። ይህም በህዝቦች መሃል መቻቻልን፣ መደጋገፍን፣ መተሳሰብን ከሰው ልጆች አልፎ አራዊትን የተፈጥሮ መብት የሚያከብር ነው። ለፖለቲካ ትርፍ ተብሎ አሁን ያለውን አምባገነን የኦሮሞ መንግስትና ኦሮሞማን የሚከተል ማስመሰል ብዙ ርቀት የማያስኬድ ጉዳይ ነው። ከላይ ለመግለጽ እንደተሞከረው ኦሮሙማ የኢትዮጵያ አገዛዝ ስርዓት እንዳልሆነ መታወቅ አለበት። የኦሮሞ ህዝብ አሁን እየመጣበት ያለው ጉዳት እና አደጋ እንዲሁም የሰሜኑን የፖለቲካ አሰላለፍ በማጤን በአንድነት ማስቆም ይገባል የሚል ሀሳብ አለን። እናመሰግናለን።